እንትን በገና ሲደረድር በጣም ደስ የሚለው ሰዎች ናቸው። ያሉት እንደ አይነት ድምጽ ያላቸው እውነት ለመናገር በሀገራችን በበገና የበገናን ዝማሬ እየዘመሩ የመጡ ከጥንት ጀምሮ ያሉ ሰዎችን ስና እንደ አይነት ድምፅ ያላቸው ሰዎች በጣም ጥቂት ናቸውና የሆነ ስፔሻል የሚባሉ ሰዎች ናቸው። ለበገና ድምፅ ይዘው የሚሄዱ ሰዎች በጣም ጥቂቶች ናቸውና ከዛ ውስጥ አንዱ ሃኖስ ነው። ሃኖስ ደነቅብ ልጅ ነህ ዛሬ ነው መሰለኝ ሳገኝ እንደ እና በርታ የምታበረታቱትም ሰዎች ካላችሁ ባካችሁ አግዙትና የሆነ አንድ የበገና አልበም እንዲሰራ እርዱት በጣም ይሄ ድምፅ ብዙ ሰዎችን ወደ ክርስትና ያመጣል ብዬ አምናለሁ አንድ አዋሳ ላይ ማቀው አንድ ልጅ ነበር እና ገብርኤል ፊት ለፊት ገብርኤል ቤተክርስቲያን ፊት ለፊት የሆነ ማተሚያ ቤት ነው የሚሰራው ልጁ እና ፕሮቴስታንት እምነት ተከታይ ነው እና ሁሌ ገብርኤል ፊትለፊት አንድ የመዝሙር ቤት መዝሙር ቤት አለ። መዝሙር ካሴት የሚሸጥበት ምናምን፣ እና የተለያዩ ነዋየ ቅድሳት የሚሸጡበት አንድ ሱቅ ነበረ። እና እዛ ሱቅ አጠገብ ነው ማተሚያ ቤቱ ያለው። እና ሁሌ እዛ ሱቅ የነ ይልማ የነ ኪነ ጥበብ መዝሙር ነው የሚከፈተው። እና የጥንት ዘማሪያም ብቻ መዝሙር ነበር። ልጁ ሁሌ እዛ ቦታ ላይ ስራ ሲሰራ መዝሙሮቹ ሁሌ ይከፈታሉ፣ እዛ ቦታ ላይ ቀኑን ሙሉ የሚከፈቱት እና መዝሙሮቹን እየሰማ ሁሌ እየሰማ እየሰማ መጨረሻ ላይ አንዱ ጓደኛ ጋር መጥቶ፣ በቃ መጠመቅ ፈልጋለሁ አስጠምቁኝ፣ ክርስቲያን መሆን ፈልጋለሁ። ምንም አይነት የመጽሐፍ ቅዱስ የዶክትሪን የሆኑ ጉዳዮች የድኅነት ምናምን ቤተክርስቲያን ያላት ትምህርት አልጠየቅም። በመዝሙር ብቻ ክርስትና መነሳት እንደችን ወደ ክርስትና ያመጣልና ብታግዙትና የሆነ አሪፍ ደግሞ የበገና ዝማሪዎችን በጣም ብዙ ስለሌሉን፣ ሃኖስን ደግፋችሁት ቢሰራ በጣም ደስ ይለኛል። እና ለእኔ የሚሰጠኝን እድል ሃኖስ ቢዘምር ደስ ይለኛል። እኔ ቅድም ስለዘመሩ ይበቃኛል። እሺ ካልክ እንግዲህ ዲያግ ሃኖሴ፣ ያው መቀጠል ትችላለህ። ባይዜ ብስሬም በዝማሪዎች እስቲ ምንድን ነው ልትመጣ? ወይስ ምንድን ነው? ሰርፕራይዝ ነው? ዝም ልበል ምንም አላውራም ወይስ ምንድነው ነው ፓፓ? እሺ፣ ሚዩት አረጌ አወራለሁ እና የለምዴ። እንግዲህ መቼ እንደሚስተካከል ያው እግዚአብሔር ቢፈቅድ አልበም እዚሁ ባላችሁበት ቲክቶክ ላይ ባሉ ሰዎች እገዛ ያው ከእግዚአብሔር ነው ሀሳብ የመጣው። እኔ ምንም ሀሳብ አልነበረኝም። አልበም ስራ አሉኝ እሺ ብዬ ተቀበልኩ። እነሱ አገዙኝ። በጣም ቆንጆ የሆነ ብዙ ትላልቅ ዘማሪያን የተሳተፉበት በግጥምና ዜማ በጣም የምትወዱት እርግጠኛ ነኝ፣ ምነግራችሁ በጣም የምትወዱት የአልበም አስራ አራት ትራክ ያለው አልበም ጨርሻለሁ። እግዚአብሔር ከፈቀደ እና ከወደደ እንለቀዋለን። እንግዲህ ናይስ ዜርዳ እግዜር ይረዳናል። በጣም አሪፍ በጣም ደስ ብሎኛል። እግዜር ደግሞ ለዛ ቀን ያብቃል። እሺ አሁን እሺ ቀጥል አንተ ሰው እስካሁን ያወራህበትን ሲጀምር ብትዘምር ጊዜውን ትጠቀሙ ነበር። አልዘምርም ብላ አስራ አምስት ደቂቃ ታወራለህ። እንዲ ትምተና ውስጥ ገባኩ። ባይዘዌ ጋይስ አንድ መረጃ ልስጣችሁ ብስሬ ያው መዝሙሩን ያለቀቀው የኔን ሀሳብ እየጠበቀ ነው። ሁሉ መዝሙሮች ላይ የኔን ሀሳብ እየጠበቀ ነው እና ያጀበውን ድምፅ ስቱዲዮ እንድትገባለት ነው። እባክህ ጋዲ ግን አኬ አኬ ጋዲ አንትሽ ኧረ ተው ተው፣ እየቀለድኩ እንዳለው እና እያያችሁ ነው የምሩ ነው ከምሬ ነው። በተለያዩ ሊንኩን ልኬላለሁ እንጂ ጆይን አድርግ ጆይን ብለህ እንትን ብለህ ሀሳብ ስጠኝ። ጆይን አድርገዋለሁ። ገብቷል ገብቷል። ሀሳባችሁን የጠበቁ ነው እንግዲህ አኑሴ ሻ ዲያቆን ምስሪ እግዚአብሔር ስጥልኝ፣ እግዚአብሔር ያክብርልኝ። በጣም ለኔ የሚገባ አልነበረም። ክብር ግን እግዚአብሔር ያክብርልኝ፣ ክብር ስጥልኝ። እኔም ስራዎችን በጣም እከታተላለሁ እና ብቻ እግዚአብሔር ያክብርልኝ። ለኔ የሚገባ አልነበረም፣ ግን እግዚአብሔር ያክብርልኝ።

እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ በጣም ዲያቆን ስሪ። እግዚአብሔር ያክብርልኝ። ክብር ይስጥልኝ። ዝማሬ መላእክትን ያሰማልን አኑሲ የመርምር በቃ አኑሲ። በጣም ደስ የሚል ዝማሬ ነው የምዘምርልን። እግዚአብሔር ያክብርልኝ። ዜ ያክብርልን። በጣም እናመሰግናለን። ዝማሬ መላእክት ያሰማልን አኖሲ። ድምፁ የምራ ከስቱዲዮም ይመስላል እና እንደው ካሜራ ምናምን ከፍቶ ቢያሳየን እንድናም ነው ይህ ነገር እንዴት ነው የሚለው ነገር ትንሽ አጠራጣሪ እና ደስ ይላል። ኖሲ ጌታ ያክብር። አኖሲ በጣም እውነት ለመናገር በጣም ነው ደስ የሚለው፣ ይለያል፣ ብቻ ድምፁ ጌታ ይወስዳል አይደል? እና በጣም ደስ ይላል። እውነት ጌታ ያክብርልን፣ ዝማሬ መላክት ያሰማልን። አነስኒ በርታለን። ደግሞ እንደ ብስሬ እንዳለው በአንድ አልቤም በእውነት ሙሉ አልቤም እንጠብቃለን በቅርብ። ቀጣይ እንግዲህ በአንተ ዝማሬ እንዘምራለን ጌታ ቢረዳ እና ቢፈቅድ እና በርታለን። አንሴ መላእክትን ጣመ ዝማሬ ያሰማልን። አቶችህንም እግዚአብሔር ይባርክልን። በጣም ልዩ ነው በማደራደሩ እውነት። ብዙ የዝማሬ ምሽቶችን አሳልፈናል በዚህ በላይቭ ቲክቶክ ላይ። የዛሬው ግን በጣም ልዩ ነው እውነት ከሊቀ መዘምራን ጀምሮ እስካሁን ያለው ዘማሪያን በጣም ደስ ይላልና፣ አይለየን፣ ያኑርልን፣ ያቆይልን። ወንድሞች ጊዜ ይስጥልን ማሬ መላእክትን ያሰማልን። እና ደግሞ ነገ ሆሳዕና ነው። ውድ ክርስቲያኖች ለሁላችሁም እንኳን አደረሳችሁ። ሰላም እደሩልኝ፣ ሰላም ሁኑልኝ የኔ ተወዳጆች። ማሬ መላእክትን ያሰማልን። ሃኖስ እግዚአብሔር ይመስገን ስለሰጠ እግዚአብሔር ይጠብቀይጠብቃ አንተንም ብታወራ ብታወራ ብታስተምር ብታስተምር ያው ማትሰለች አይነት ወንድማችን እግዜር ያክብረ ባድ ሰው እጅግ መወደድ ወንድሜ አንትሽ ባህሩ ሁላችሁንም በጣም ነው መወዳችሁ። ሁላችሁንም መርሌም እግዜር ጸጋውን ያብዛለ አንተንም ደህና አደሩ። አመሰግናለሁ። አሜን አሜን። እግዜር ያክብርልን እናመሰግናለን። ሁላችሁም እንግዲህ የዝማሬ መላእክትን ያሰማልን መሊ አኑሲ ብስሬ ሁላችሁም ሌሎቻችሁም ከላይም ከታችም ያላችሁ ለነገሩ፣ ማንቀረ ዮኒ ጋዲናንትሽ ሰላም ደሩልኝ አኖሴ ዝማሬ መላእክት ያሰማልን። መኩም ብስሬም መሌም ሰላም ዝማሬ መላእክት ያሰማልን። ሁላችሁም ሰላም ደሩ። ወይ ወይ፣ ለምንድ የጻፍኩልን ነገር የማትመልሰው? ቼክ አርገው ቼክ አርገው። እኔ እኮ ቅድም ተሳስቼ ጨራሽ ያንተን አላደረኩትም። ያው አረ፣ ወፍ ከቻል አለም ብሮስኪ፣ ለምን ነው የምትሰክሰኝው? ቅዱስ ሚካኤልን አልመጣም ወላዲቷን አልመጣም። አክዬ ቅድሙ ልጅ ግን መብራት ጠፋበት መሰለኝ ሻማል ሊለኩስ ይዷል። አረ እየሰማህ ነው? ተወና አንተ ተሳስቼ እኩል እንደዚህ ያልኩት። አረ ጋዲ ነው አንዱን ሰይፎ እና ሞከሮ ትላለህ አልመጣም የምር አልመጣም። ኤኒዌይስ ችግር የለውም አልፎኛል ፓፓ እኔ ላይ እንደዚህ ቡድን ስመጣ ነው ወርደ ስትመጣ ይሰራል እንጂ ክርስቶስን አድርጌያለሁ። በቃ ለማንኛውም እናንተ ሰዎች